ይገባችሁ ። አሜን በለዋ። የእግዚአብሔርን ቃል ሁለተኛ ነገሥት ምዕራፍ ስድስት ላይ አነባለሁ። የነቢያት ልጆች ኤልሳን እነሆ፣ በፊት የምንቀመጥበት ስፍራ ጠቦናልና ጠቦናል ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ መሶሶ ያምጣ፣ የምንቀመጥበትም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከኛ ከባሪዎች ጋራ ለመሄድ ፍቀድ አለ። እርሱም ሄዳለው አለ። ከነሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። እነርሱም አንዱ ምሰሶ ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታ ሆይ ወየው ወየው፣ የተዋስሁት ነበር ብሎ ጮኸ። ሀሌሉያ የእግዚአብሔርም ሰው የወደቀው ወዴት ነው አለ ስፍራውም ስፍራውንም አሳየው እንጨትም ቆርጦ በዚያ ጣለው ብረቱም ተንሳፈፈ እርሱም ውሰድ አለ እጁንም ዘርግቶ ወሰደው ሰው አለ ከእኔ ጋር እንዲህ በሚል ቃል አካፍላችኋለሁ ነገራችሁ ይጠራል እየሱስ ወንድ ኮነ ወንድ ኮነ፣ ኢየሱስ አሚን በላ። ዛሬ ማንም ያልደፈረውን ኢየሱስ ይደፍረዋል። አካራ ባሻካፓሳ የሆነ ነገርን አልለቅም ብሎ ያለውን መንፈስ ኢየሱስ ይደፍረዋል። አንተማ ኢየሱስ የሚባለው ስም ጠር ተጠርቶማ እንደ ኖርማል እንዳትቀበል ጌታ ምስክር ነው። ኢየሱስ የሚባለው ስም ነገርን ዛሬ ይጠራዋል። አንዴ ጎን ያለውን ሰው ያዘኑና ነገሪ ይጠራል በለው ከተሰወረበት፣ ከተደበቀበት፣ ከጠፋበት፣ ከተሸፈነበት፣ ከተቀበረበት ዛሬ በሉ፣ ይጠራል በሉ፣ ቃል አውጣ። በኢየሱስም ዛሬ ይጠራል። ቃል መጥቷል ዛሬ ነገር ይጠራል። ጠላት አለቅም ያለው ነገር ዛሬ ይጠራል። ዋንታ ካቻ ካፋሲያ የአንዳንድ ሰዎችን ነገር አለቅም ብሎ ነገራቸው ላይ የተጫነ አንድ የጠላት እጅ ያለው አባቴ እንደዚህ እያለ ነው። ዛሬ ጠላቱ ይገለፈታል። ሆኖ ሶኮ ሮቦ ሸካ አላቅም አላቀም። ለአንዳንድ ሰዎች ምን እንደሚሆን ታውቃላችሁ? ዛሬ እግዚአብሔር ምስክሬ ነው። ለብዙ ጊዜ ነገርሽን የዋጣውን ጠላት እግዚአብሔር ከጎረሮ ያስተፋልሃል። ውሰደ ሲቀኝ እጃችሁን ብድግ አድርጉና ነገሬ ተጠራ በሉ። ድጋሞ ነገሬ ተጠራ በሉ። አምናሃል ወይኔ ከዚህ በኋላ የወየዮታ መንፈስ ይመጣል። ወይኔ ነገር የጠፋ ወይኔ ነገር የተቀበረ ወይኔ ነገሬ እንደዚህ ሆነ፣ ኑሮዬ እንደዚህ ሆነ፣ ትዳሬ እንደዚህ ሆነ፣ ስራዬ እንደዚህ ሆነ፣ ቢዝነሴ እንደዚህ ሆነ፣ ያበቃል። እጅግ ከፈርግና ያበቃል። ሁለት እጃችሁ እንደም ከፈርጉና ሲ ያበቃል። ወይ እኔ ከሰማይ አንድ ድል ሰምቻለሁ። ዛሬ እግዚአብሔር እንዲህ አለ፣ በለቅሶ የምትኖርበት ዘመን ያበቃና በኢየሱስም ሰብረቱ ይገባል ኢየሱስ ያድናል። ዝም ብለ ጎን ያለውን ሰው ያዛርገውና ያበቃል በለው። ከዚህ ቀን ጀምሮ ወዮ ማለት አለቀልኝ ማለት አብቅቶልኛል ማለት። አዎ ያበቃል በለው በለው ያበቃል በለው፣ እግዚአብሔር በለው፣ ዛሬ በለው፣ ያንተን ነገር በለው። ከተቀበረበት ይጠራዋል ላመነ ሰው ትንቢታዊ ቃል ወጥቶልሃል። መለኮታዊ ቃል ወጥቶልሃል።

የሆነ ቃል ዛሬ ና ና፣ ልጄን አታልቅ አታስለቅስና፣ እህቴ ዛሬ ሰበድ ነው የሚነግርሽ። ያው ምስክሬ ነው። እግዚአብሔር በእነዚህ ቀናት ምንድን ማድረግ ታውቃላችሁ? የሆነ መነጋገሪያ እጅን በአፍ የሚያስጨነቅ መጣ። ጎብታ ኢየሱስ ሲረዱበትና፣ መጣ ኢየሱስ ክርስቶስን ሲረዱበትና

እኔ አላውቅም። እዚህ ጉባኤ ላይ ከዚህ አሁን እዚህ እየተሰበከ ሁለት ሰዎች አለን። ጌታ የናንተ ነገር ላይ የተተበተበ ሰንሰለት ዛሬ ተቆረጠ። ዋናውን እግዚአብሔር ገለበጠው። ምንጩን እግዚአብሔር መጣው አያለው። የሁለት ሰዎች ነገር ከላይ እስከ ታች ተተብትቦ የታሰረ ነገር እስር ብሎ ያለ ነገር አያለው። መንፈስ ቅዱስ ቃል አውጣላቸው እያለ ነው። ከዛሬ ከቀኑ 10 ሰዓት ጀምሮ ተለቀ አሲ ጩውና ሰንሰለት ተቆረጠ በሎስ ሰንሰለቱ፣ በሎስ ተቆረጠ በሎስ። እነ ጴጥሮስ ሐዋርያ ምዕራፍ ምራፍ 26 16 ቁ ላይ ቁጥር 25 ላይ በመንፈቅ ሌሊት እየጸለዩ እያለ ድንገት የእግዚአብሔር ክብር መጣና ይላል ቤት ውስጥ እግራቸው እጃቸው በሰንሰለት ተጠርቀው ታስረው እያለ አንድ መልአክ መጣና ሰንሰለቱን ቆረጠውና ከዚህ በኋላ መታሰር አበቃ። እኔ ለማን እንደሆነ አላቀም ሰንሰለት ታባጣሳ እንዲያድጉና ሰንሰለቱ በሉት ተቆረጠ። ያሰረኝ ተቆረጠ። የያዘኝ ተቆረጠ። ያሰረኝ ተቆረጠ። ላመኑ ሰዎች ዛሬ ሁላችሁ የእግዚአብሔር ሰው ትንቢት አውጥቶ እግዚአብሔር ተናግሮኝ ይሄ ነገር ተፈጸመ ብላችሁ እዚህ ቤት ለምስክርነት የምትመጡ ሰዎች ከሰማይ ድምፅ ሰምቼ መጥቻለሁ። በጌታ በየሱስ ሰንሰሉ ተቆረጠ። ሰንሰለት ተቆረጠ። ሰንሰለት ተቆረጠ። እሺ ልቅልቅ ያለ ለኢየሱስ ክብር ጭብጨባ ልን ታውለ ሃሌሉያ፣ አሜን ነው። እዚህ ጋር ያለውን ሐሳብ ጥቂት ልናገር፣ ያነበብኩላችሁ ሁለተኛ ነገሥት ምዕራፍ ስድስት ነው። እዚህ ምዕራፍ ስድስት ላይ ከቁጥራን ጀምሮ ስታዩ ስለ ነቢያቶች ነው የሚናገረው፣ ስለ ነቢያቶች፣ ስለ እግዚአብሔር ሰዎች፣ በወቅቱ ላይ እግዚአብሔር ስለሚሰራባቸው ባሪያዎች፣ ስለ ነቢያቶች መጽሐፉ እዚህ ቁጥር አንድ ላይ የነቢያት ልጆች ኤልሳን አንድ ነገር አሉት። የምንኖርበት ቦታ ምን ብሏል? ጠቦናል። አሁን ምዕራፍ አንድ ላይ ስትመለከቱ የኤልያስ ዘመንና አገልግሎት አብቅቶ የኤልሳ አገልግሎት የጀመረበት ወቅት ነው። ዛሬ አንተ ትጀምራል ኢቨን አሁን የሚጸብኮ ኮንኮን ኤልሳ የለም፣ ግን አንተ አለክ። አሁን እግዚአብሔር ላንተ ነው እየነገረ ያለው። እኔ አላቅም። አንዳንድ ሰዎች ዛሬ ያለን ጌታ የታምራት ህይወት ይጀምራሉ። ማቻካራ ባጋሳ እጃችሁን እንዲያድጉና እጀምራለሁ በሉ። ጮክ ብለህ እጀምራለሁ በሉ። ኢየሱስ ያድናል። ያው ኤልሳ ኤልያስ ሊሄድ በነበረበት ቀን ምዕራፍ አንድ ላይ ስትመለከቱ ኤልያስን እግዚአብሔር ሊወስድ በነበረበት ቀን ምዕራፍ ሁለት ላይ ማለት እግዚአብሔር ኤልያስን የአገልግሎቱን የምድራዊ አገልግሎት የመጨረሻውን ጨርሶ ወደ ሰማይ ኤልያስ ሊወሰድ ሊነጠቅ በነበረበት ቀን ላይ ኤልሳን እንደዚያ አለው። ኤልሳ ሆይ አቤት ሲለው እግዚአብሔር አለ ወደ ጌልጌላ ልኮኛልና ወደ ቤት ልኮኛልና ምን ልበል፣ አንተ ዝቁጭ በል ከዛስ እኔ ሄጄ መጣለሁ አለው። ኤልሳ ግን እንደዚህ አለ፣ በሕያው አምላክ ስም እምላለሁ አል ለይህም አለው። ዛሬ የሆነ ሙጥኝ ብሎ ከሰማይ የሆነ ነገር ፈልጎ የመጣ ሰው እንደ እግዚአብሔር ሰው አውጭልሃለሁ ከነገር ጋር ትገናኛለ። እጃችሁ እንዲያደርጉና ያገኘኛል በል፣ ጮክ ብለህ ያገኘኛል በል። በእውነት ነው አምናችኋል። እኔ ስላልኩ አይደለም ቃሉ ስለሚል ካመናችሁ ኤልሳ እንደዚህ ኤልያስን አልለ። ይህም ለምን የሆነ ማገኘው ነገር አለ? እረ ያድናል። አንድ የበራለት ነገር አለ፣ አንድ የተረዳው ነገር አለ፣ አንድ የተቀበለው ነገር አለ። ምንድነው ካላችሁ፣ ኤልያስ ቢያልፍም የማያልፈው ቅባት ግን እሱ ላይ እንደሚመጣ እኔ የሆኑ ሰዎች በጌታ በኢየሱስም ሰፈርተኛና መንደርተኛ እንድትሆን ሳይሆን ገብተውል ድብልቅ ልቅልቁን አውጥተህ በአንተ ምክንያት ማለት ነው፣ የጨለማ ገልማ ተገልብጦ በአንተ ቤት ላይ ኢየሱስ ከፊላ እርስ ትንቢት ነው። እጃችሁን ዘርጉና ያገኘኛል በሉት። እነ ተባረኩልኝ። ሁለት እጃችሁን ከፈርጉ ያገኘኛል በሉት። ላውጅባችሁ በኢየሱስም መልካም ነገር ያገኛቸዋል። የእግዚአብሔር ክብር ያገኛቸዋል። የእግዚአብሔር እጅ ያገኛቸዋል።